አለ ቀብክአልትቻልሽ ዝዋዜ ዛሬ በዓል ነው። ደስ ብሎኛል በጣም እናንተም ደስ እንዳላችሁ ተስፋ አረጋለሁ። ተመልካቾችም በያሉበት ደስ የሚል በዓልን አብረውን እንዲውሉ በቤታቸውም ደስ የሚል በዓል እንዲያሳልፉ ምኞታችን ነው። ትንሳኤ ነው። ትንሳኤን ከኢቲቪ መዝናኛ ጋር ነው ቆይታ እያደረጋችሁ የምትገኙት። እንግዲህ ዛሬ እንግዶቹ እየጋበዝን ነው። ቀደም ሲል ከትግራይ ክልል ሽሬ አካባቢ መተው ኑሯቸውን እዚህ አድርገው እንደገና ደግሞ በባህላዊ ሙዚቃ መሳሪያ እንዲሁ በባህላዊ ሙዚቃ ኑሯቸውን እየኖሩ የመሰረቱ ሙዚቀኞችን ባለሙያዎችን ጋብዘን ቆይታ አረግን። ትንሽ ተጫወትን። ከካሜራ ጀርባን በደንብ ተጫወትን። ፎቶ ተነሳን። ተወዛወዝን ተወዛወዝን። አሁን ደግሞ ከዚሁ ከአዲስ አበባ አዲስ አበባ ያፈራችው የባህል ሙዚቃ በተለይም በባህል ሙዚቃ ነው የመጣው ደግሞ ዘመናዊ ሙዚቃዎችም ለመስራት ዝግጅት እያደረገ ያለ ባለሙያ ነው። ይዘን ላችሁ የመጣ። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። እንግዲህ የአብስራ ገዛኸኝን እንግዳችን አድርገን ስንጋብዘው ራሱን በሙዚቃ ውድድሮች እያዳበረ የመጣ ከ ሶስተኛ ክፍል ጀምሮ ራሱን በሙዚቃ ውስጥ ያገኘና ከትምህርት ቤት ጀምሮ ሙዚቃዎችን እየ ሰራ የመጣ ነው፣ ግን ላለፉት አምስት አመታት ደግሞ ስራዬ ብሎ ሙዚቃን የያዘ ነው። በዚህ ውስጥ ደግሞ አንድ የባህል ሙዚቃን እንካችሁ በረከት ብሎ የሰጠን እኛም አዳምጠነው ይሄ ልጅ ያድጋል ወደፊት ጥሩ ነገር ያሳየናል በባህል ሙዚቃዎች ውስጥ ብለን ነው። ዛሬ እንዴት ነው የሚያከብረው በዓልን? ምን አይነት ትዝታ አለው? ሙዚቃን ጋር ተያይዞ ደግሞ ምን ሊለን ይችላል? በተለይም ዛሬ እናንተ ለማውራት ካሰብነው ነገር ጋር እዛ ውስጥ ከተን ባህል ሙዚቃ፣ እንዲሁ በዓል፣ ሶስቱን ነገሮች አስተሳስረን ቆይታ እናደርጋለን ማለት ነው። ከየአብስራ ጋር የአብስራ እንኳን አደረሰ። እንኳን ደህና መጣ እንኳን አብረን አደረሰን። እንኳን ደህና ቆያች። ምን እንደው ተጨናንቃል? አይ አይ ዛሬ ፈታ ዘና ያው ስቱዲዮችን እንደዚህ እኮ አምሮ ደምቆ የጠበቀው እናንተ ነው። ምንም አንተ በጣም አምሮ ባህል ያስፈራ እንደው እኔ ወደ ጥያቄ ከምን ገባ

ነው ተዘጋጅታል ምክንያቱም ከባድ ነገር ነው የጠየቀች ትንሽ የሚከብድን ነገር ይመስለኛል አረም አይከብድም ቀለል አድርጎ የሚሰራለን ድምጻ ያገኛል በጣም አሪፍ እሺ ያው ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ እያልኩ ያው በዚህ ወቅት ደግሞ ህማሙን የምናስታውስበት ትንሳኤውን ደግሞ ያበሰረም እንትን ነውና በዓል ነውና በዚሁ አጋጣሚ ለስለስ አድርገን ፈጣሪያችን እናስብ ብለን መዝናኛ ነገር ደስ ይላል። ክበርተ መስጌን ጌታችን ክበርተ መስጌን የኛ ጌታ ከጧታ አንስቶ እስከ ማታ ውለታው ብዙ የእግዚአብሔር አመስጋኝማ፣ ቢኖር እዚህ አለ ቢጠራኝ ወይ እንዳልለው ድምፅ የለኝ፣ በል ሰማ ኮነው ዝምታዬ አቤቷ ቤቱ ጌታዬ ክብርተ ምስኪን ጌታችን አመሰግናለሁ። እንደ ኢትዮጵያ አይድል አባልነቴ ይመልመል፣ በቃ ይመጣል። ለሆነ ይሽራው ነገር ምላርክ በጣም አሪፍ በጣም በቃ ወደ ሆነ ቦታ ይዞ የሚሄድ ቆንጆ ደምጽ ይባርክልህ። ምን አለ ምልለው እችላለሁ። በጣም ትክክል ነው ያልከው። ኬቢዬ ልክ ነህ ያልከው። እምልህ አሁን የአብስራ እንግዲህ ላለፉት አምስት አመታት ቆየት ብለን እንመለስበታለን፣ ግን የእግር ኳስ ተጫዋችም ጭምር ነበረ እሱንም ትቶ ሌሎች ስራዎችን ሁሉንም ነገር ትቶ ሙሉ ትኩረቱን ሙዚቃው ላይ አድርጎ በሙዚቃው ነው ህይወቱን ለመግፋት እንዲሁም ደግሞ የነፍስ ጥሪውን ለማካሄድ የተነሳው ና ያልከው ነገር በጣም በቃ ተገቢ ተገቢ ምርቃት ነው። ምን ላልክ ከአንቺ ጋር ስውል ምርቃት ነው ምርቃት። ዛሬ በቃ ስንመራረቅ ነው። ምን ነው በዓል አይደል? አንዱ ኮ ታውቃለህ አይደል? ልክ በዓል ማብቂያው ላይ በልተህ ጠጥተህ ዝም ብለህ አትወጣም። ያመት ሰው ይበለን፣ መተናነጣችሁ አያጉድላችሁ ትላለህ። አራሜን። ስለዚህ ያ በዓል እንዴት ነው እንዴት እያለፈ ነው? እስቲ እኛ ጋር ከመምጣት በፊት ያው ትላንት ዋዜማው ነበረ፣ ከዛ በፊት ሰሞነ ህማማት ነበር፣ ጾም ነበር እስኪ ጠቅልላ አድርገ በዓልና የአንተን ትዝታዎች ደግሞ እንስማ። ያው በዓል ያው ሰሞኑ ህማማቱ በጣም ትንሽ ደብዘዝ ያለ ነበር። ያስታውቃል ህማሙን ለማስታወስ እንደ እንደተፈለገ ሁሉም ደግሞ በቅን ልብና በጥሩ ልቦና ነው ያሳለፈው ምናምን ዛሬ ደግሞ እዚህ ከመምጣቴ በፊት ደግሞ የቤት የእናቴን ዶሮ በልቼ ነው የመጣሁት። የምዬ ዶሮ አይነገርም። ቤተሰቡን ለማስተናገድ ሁለተዋ ብዙ በጣም እንግዲህ እንደዛ ነው። ከዛ ወደ እናንተ ጋር ደሞ ምሳ ጠራችን እያየን ደሞ እንጨምራለን። ሙዚቃ ና ያብስራ፣ እስቲ እንዴት ተዋወቁ? ቀደም እኔ ካነሳሁት ሀሳብ አኳያ ከሶስተኛ ክፍል ጀምሮ ሙዚቃን ሰራ እንደነበር ነው የሰማ ነው። በተለይ ትምህርት ቤቶችም ላይ እንደዚሁ ሰራ ነበርና ሙዚቃ እና ያብስራ ያው ሙዚቃ ና ያብስራ በጣም እንደዚህ ዲፕ የገቡት ከ አምስት አመት በፊት ነው። ግን በማንጎራጉር ደረጃ ከ ከልጅነት የጀምረው ሚኒ ሚዲያ ላይም እንደዚህ የወላጆች ቀን ምናምን መምህሮች የድምጼን ያዩስና እና እስቲ ለወላጆች ትንሽ ነገር አቅርብልን ምናምን በሚሉበት ሰዓት በዛው እየተባለ እየተባለ ድንገት ሳይታሰብ ያው እዚህ ደረስንና፣ ሙዚቀኛውን እንቁጫል ተመስሎኝ። እግር ኳስ ተጫዋች ነበርክ? አዎ፣ ነበር። አሁን እስቲ ተሆኑ እንዴ? አዎ፣ አሁን ትቻለሁ። ኢትዮጵያ ብሔራዊ ቡድን ጥሩ ተጫዋች እየፈለገ ነው፣ ደሞ ወሳኝ ሰዓት ላይ ነው ያለነው። እስቲ እንሞክራለን። ያው ከዚህ ከሙዚቃው ጋር ብዙ እንትል ስለማይል ሩጫው ባይሆን ቆንጆ ነው። ለትንፋሽ ለብሪዚንግ ሲስተም ምናምን ከሙዚቃው ጋር አብሮ ስለሚሄድ ኤክሰርሳይሶች ምናምን እናደርጋለን ራሳችንን ለማዳብር። ከዛ አልፎ ግን ያው ኳሷ ትንሽ ያው ቅድም እንዳ ያለው ነገር እኮ ነው። ኬቪል ይሄ የነፍስ ጥሪ የሚባለው ነገር ከባድ ነው። ኳሱ አመዝኖ ቢሆን ኖሮ ዛሬ የምንገናኘው ገናኙ በሌላ የስፖርት ክፍል ባልደረቦች ጋር ነበር ቆይታ የሚኖር እና ያው ሙዚቃው እንደዚሁ ነው። ሙዚቃ ውስጥ አንዴ የገባና በሙዚቃ የተወሰደ ሰው በቃ ተሰርቆ ነው የሚቀረው። ጋዜጠኝነቱን በነገር ላይ እንደዛ ነው ወደ ትክክል ምን ጥያቄ አለው? ቅድም ግን ከነ መብሬ ጋር እንግዲህ የበዓል ትዝታዎቻችንን እያወራን ነበር። የትኛውን አመት ባለይተ ለያቱ ትወዱታላችሁ ትዝታላችሁ ስንል ነበርና የአብስራ ትንሽ የተለየ ነበረ እንደዚህ ከዝማሪው ጋርም በተገናኘ እሱም የወደው በዓል ትንሽ እኛ ያላሰብነው ነውና፣ ከራሱ አንድ በትንስማ የትኛው በዓል ነው ላንተ በደንብ ወደ ፈቅደ የምታከብረው ደስ ደስም የሚልህ? ያው በጣም እኔ ትርጉስታ ያለብኝ ቡሄ ነው። ሰንበት ተማሪ ስለ ነበርኩኝ በሰንበት እናገለግል ነበር። እንደዚህ ድራማዎችም ምናምን ሰራ ነበር። እዛም በቃ ደስ ይላል። ያለው ጭፍ ስንጨፍር አጐዛ ለብሰን ላችንም ምናምን አጐዛ ያው ቆዳ የሚባል ቆብ አድርገን ምናምን በየሰው ቤት በጣም ደስ ይል ነበር። እሱ እሱ ነገር ከጓደኞች የልጅነት ጊዜ ደግሞ ደስ ይላል። ጅራፍ ምናምን ል እኔ አርጋ ሩፍ ግን በጣም ደስ የሚለኝ ቡሄ ነው ካደግኩበትም ከጓደኞቼ ጋርም ካሳለፍኩት አንፃር ቡሄ በጣም ደስ ይላል። አዲስ አበባ ቤት አካባቢ ነው የተወለድከው ያደግከው? ተወልጅ ያደግኩት ጉርድ ሾላ አካባቢ ነው። የዝነኛ ሰፈር ነው። ቀላል ሰፈር ነው አይመስላችሁ። አለማየሁ እሸቴን መስፍን በቀለን ያፈራ ሰፈር ነው። በጣም እዚያ ነው የተወለድኩት። ተወልጅ ያደግኩት ነኝ። አሁንም እዚያው ነኝ። ያው እንደዚህ ስለ ቀጣዩ ጥያቄ ይገባሃል ብዬ አስባለሁ። ብዙ ጊዜ እንለዋለን አይደለ ለምሳሌ እዚሁ ከተሞች አዲስ አበባ ብቻ ሳይሆን ከተማ የሚባሉ ከተማ ቀመስ የሆኑ አካባቢዎች ላይ የተወለዱ ሰዎች ሞር ወደ ዘመናዊ ነገሩ የማድላት ነገር ይስተዋልባቸዋል። የመጀመሪያ ስራ ባህላዊ ስራ ነው። እንደገና ቆንጆ ስራ ነው ይወጣ ወድጀዋል። በጣም አመሰግናለሁ እና ወደ ባህሉም ደግሞ መታደል ይመስለኛል። ያው እኔ ወደ ባህሉ የማድላት ነገር ሳይሆን ድንገት ሳይታሰብ የዛኔይሄ ሙዚቃ ከመሰራቱ በፊት ከሶስት ዓመት በፊት ነው ዜማው የተጻፈው። ባቢ ስለሆነ ነው የጻፈው ዜማውን። ግጥሙን ደግሞ ታደለ ነው የሰራው። በጣም የሚገርምሽ ነገር ለእኔ አስቤው አልነበረም፣ ያን ሙዚቃ ሲሰራ ለእኔ ታስቦ አልነበረም። ግን እንደ ድንገት ከባቢ ጋር ስናወራ ና እንደዚህ ስንሰማው ወደድኩት። እኔም ዜማውን ዜማውን በጣም ስለወደድኩት እኔ ልስራው ምናምን አልኩት ከሱ ጋር ተስማማን፣ ከዛ በኋላ ተሰራ። እንጂ እኔ ብዙም የባህል ሙዚቀኛ መባል አይደለም፣ ዘመናዊ ሙዚቃ ነው የምሰራው። ሰራው በየውድድሮቹም ስሰራ የነበረው ዘመናዊ ሙዚቃዎችን ነው። ቀጣይ ሙዚቃዬም ያው ዘመናዊ ነው። በባህል ጀምራል። ከባህል ድምጻዊ ነህ። ታዲያ የማን ወዳጅ ነው? የማን አድናቂ? ከባህል ነው ከባህል የትኛው ይሻላል? የባህል ይሻላል። የባህል ይባል ይባል ይባል ይባል ይባል ይባል ይባል የባህል ሙዚቃ ከትንሣኤ በጣም የምወድለት ሙዚቃ አለ። የቴድሮስ ቴዲ አፍሮ የእሱን ቴድሮስ ካሳውን በጣም ነው የምወድለት። እሱ ዘለሰኛ ዘለሰኛ ነገሩ በጣም ነው የምወድለት። እሱ ታዲያ ዛ አሁን ላሁን የማንን እንስማ? ቅድም የቴዲን ሰምተናል። ሌላ ደግሞ የዳይ ጽጌ ነው። ያው አማን አማን እንሰማለና ደስ ይለናል። አማን የባህልም ነው የባህልም ነው። አማን አማን ታግዙኛላችሁ እንዴ? በጭብጨባ ነው እኛ ጋ ድምፅ እንዳጠብቅ እንግዲህ እንደምንም እንመልሷል። አማን አማን ይሁን ይሁን አማን ቸሪያ ሰማን አማን አማን አማን ይሁን ይሁን አማን ቸሪያ አሰማን አማን አማን ይሁን ቸሪያ አሰማን አማን አማን አማን ይሁን ቸር ያሰማን፣ አማን ይሁን ቸር ያሰማን፣ በጀ ሰላም ይሁን የፍቅር ማህሌ ችቦው ተቀጣጥሎ በስም ሽ ጋሌ አማን ሁንቸር ያሰማል ፍቅራችን ነውናት የጥበብ ቀሚሷ እኛ ስንዋደች ያምርባታል እሷ አማን አማን ቸሪ ያሰማል የመልክሽ ምሳሌ ከላይ ተሽምኖ ሰማያችን ለብሷል ባንዲራ እንደ ጃኖ ነው! የቢጫ ወርቅ አገሬ እግዚአብሔር ስጦታ ሰንደቅ ዓላማሽን ከፍ አርጊው በልታ። ሀሎ አዲስ አበባ ሀሎ ወደ አገሬ ልግባ ትሎ ሀሎ አዲስ አበባ ሀሎ ወደ አገሬ ልግባ ትሎ የቂም ርሾን ትሎ ትሎ መታረቅ ነው ትሎ ሀሎ የቂም ርሾን ትሎ ትሎ ሀሎ መታረቅ ነው ትሎ በይታረቅ ቶሎ በይታረቅ ቶሎ በይታረቅ ቶሎ። አንተ የምርም ጎበዝ በጣም በጣም ነው። እናመሰግናለን የአብስራ ልኛ አመሰግናለሁ። ነው ጨዋታችን ይቀጥላል። እናመሰግናለን ያለው እንደዚህ ስላስ ደስተከን ለድምጽ ነው ለድምጽ ለድምጽ ተመልካቾችንም ዘና እያረግናቸው በአለን ከእኛ ጋር እንዲቆዩ እያደረክልን ስላለ ነው እናመሰግናለን ያለው እንቀጥላለን። ቆይታችን ይቀጥላል። እንግዲህ ቅድም አንድ ሀሳብ እያነሳን ነበረ። ስኬት በሙዚቀኛ ህይወት ስኬት ምንድን ነው እያልን ነበር አሁን አሁን ላይ አንድ ሙዚቀኛ ስኬታማ ነው የሚባለው ተደራሽነቱ በበዛ መጠን ነው ወይንም ደግሞ እውቅናው ሲመጣ ነው የሚል ሀሳብ አለ። በዚህ ጎን በዚህ ጎን ደግሞ የአንድ ሙዚቀኛ ስኬት ቆንጆ የሚባል አልበምን መሰነድ ነው ወይም ደግሞ እንግዲህ ለትውልድ የሚሻገር ጥሩ የጊዜ ማስታወሻ የሆነ ድምጽ ቀርጾ ማስቀመጥ ነው የሚል ሁለት ጎራ አለና ከየትኛው ጎራ ነ አይ ማል ቤት ክፍል መሀል ቤት ያው፣ የሁለታችሁም ሀሳብ የሚደገፍ ሀሳብ ነው። ሙዚቃው ተሰርቶ ተደራሽነት ከሌለው ምንም መሀል ላይ ወና የሚቀር ነገር ነው። እንደ ተባለው ደግሞ አንዱ ብቻ አልበሙ ብቻ ደግሞ ይሆንም ተገበያር ስኬቱ መጥቶ ደግሞ አልበም መስራት ካልተቻለ በጣም ከባድ ነገር ነው። አልበም ለመስራት ራሱ የራሱ ተነሳሽነትና ተሰጦ ያስፈልጋል። የአልበም ለመስራት ዝም ብሎ ማንም ሰው ተነስቶ አልበም እሰራለሁ ማለት የሚችለው ነገር የሚችል አይመስለኝም። ያው እንግዲህ አቅም ይጠይቃል፣ ሁለቱ በጣም ፋይናንሻል አቅም የሚጠይቃል። እንደገና ደግሞ በጣም ፋይናንሻሊ የሚጠይቃል፣ ተሰጦም ይጠይቃል በተለይ ደግሞ ከፋይናንሻሊ አንጻር ደግሞ ወደ ተሰጦ ተሰጦ ያለው ሰው ቢሆን አልበም የሚሰራው እንሰማለን እኮ አይደል? ያው እስካሁን ድረስ የምንሰማቸው ሙዚቃዎች አሉ አልበሞች ጆሮአችን ላይ በጣም እየጣፈጡን ደስ እያሉ ፋይናንሻሊ ብቁ ስለሆኑ ምናምን ሳይሆን ጆሮ ላይ የሚጣፍጥ ነገር ስለሰሩ ይመስለኛል ማለት ነው። ታዲያ ከዚህ ረገድ አንጻር አንተ ምን እያደረክ ነው? እኔ አሁን ሲንግል ጨርሻ ጨርሻለሁ እግዚአብሔር ከፈቀደ እንግዲህ በዚሁ ወራት ውስጥ ምን ለቅ ይሆናል እንደገና ደግሞ አልበም ጀምረናል። የአልበሙ ደግሞ ያገባደር ነው ነው ወደ ሰባት ትራክ ምናምን ደርሰናል። እንግዲህ እግዚአብሔር ይጨመርበት። አሜን፣ አሜን። እግዚአብሔር ይጨመርበት። እንግዲህ ያብስራ ወጣት ነው። ሙዚቃ አሁን የሲንግል ሙዚቃ ልትለቅ ነው። እኛ በጣም ስኬታማና እንደተባለው ገበያውን ሰብሮ የሚገባ ሙዚቃ እንዲሆን ነው። ምን መኝለ ለዚህ ደግሞ የተለያዩ ቴክኒኮች መጥተዋል። አሁን አሁን ላይ ከሶሻል ሚዲያው ይሄ ማህበራዊ ትስስር ገጹ በቃ በጣም ወሳኝ ነገር ነው ብዬ አስባለሁኝና፣ ሚኒስትሩም ይሄ ዋናው ነው የሚባለው ሚዲያው እንዳለ ሆኖ ሶሻል ሚዲያው ላይ የተለመዱ ቴክኒኮች አሉ። ለምሳሌ አዝማቿን ሊሆን ይችላል አዝማቿን ቫይራል ማድረግ እንደዚህ አይነት ቴክኒኮች አይደለም፣ መጥቷል። አሁን ዘመኑ የሶሻል ሚዲያ ነው። አዝማቿን ቫይራል ማድረግ እንደዚህ እንደዚህ አይነት ቴክኒኮች አሉና ሙዚቃው ላይ ምንድነው እየተጠቀማችሁ ያላችሁት? ያው የአሁኑ ሙዚቃ የተሰራው በጣም ደስ በሚል ሁኔታ እኔም በጣም ደስ ብሎኝ የሰራሁት ስራ ነው። ዜኑ የራሴ ነው። በጣም በሚገርም ሁኔታ ደግሞ በጣም መስራት ከመፈልጋቸው ትልልቅ አርቲስቶች ጋር የሰራሁት ክራር ላይ ጋሽ ተመነ መኮንን አሉ። ሳትስፎል ላይ ዘሊሁን ተላ አለ። ቅንብር ላይ እዮ ባልቻለ፣ ሚክስ ማስተሪንግ ላይ ደግሞ ኪሩቤል ተስፋ ያለ በጣም የኢትዮጵያ በጣም ምርጥ ሚክስ ማስተር የሚሰራ ሰው ነው። እሱ አለ። በጣም ከትልልቅ ሰዎች ጋር የሰራ ነው። ቪዲዮ የተሰራው ደግሞ በጣም ትልቅ ከሆነው ፕሮዳክሽን ላባ ፕሮዳክሽን ጋር ነው። ከ መቶ ምናም በላይ ን ሙዚቃ የሰራ ቪዲዮ በጣም ትልቅ ፕሮዳክሽን ነውና ከነሱ ጋር ከነሱ ጋር እየሰራ ነው። በጣም ደስተኛ ነኝ። አሪፍ ይሆናል ብዬም ገምታለሁ። አሪፍ ስለሆነም ነው ዛሬ በዓልን አብረህ እንድትውል ምክንያት የሆነውም ያየነው ሙዚቃ ነውና ደሞ ታዳጊ ነህ የምታርግ ነህ ገና አልበም እየሰራ ነው በብዙ ህዝብ ጋር የምትደርስ ነህ ና ሙዚቃ ሙዚቃው ተለቆ ደግሞ እዚህ ደግሞ ለማመስገን እንጣበት ያለ ። አሁንማ ቤተሰብ ነህ ቤተኛ ነህ። አዳዲስ ስራዎች ሲኖሩ በልክቶችም ሲኖሩ ጎራ እያል ኢቲቪ መዝናኛ ተመልካቾችን ማግኘት ትችላለህ። እንግዲህ ቤተ ነው። አመሰግናለሁ በጣም አብረን ስለነበርክ እጅግ በጣም ደስተኞች ነን። ቀሪው ሰዓት እንግዲህ ውብ ሆኖ ከቤተሰቦች ጋር በአለን በደመቀ ሁኔታ እንድታከብር እኛንም ቤት ሄደ እንድታይ እንጋብዛለን። ወደ ቤተሰቦቻችን የአብስራ ገዛኸኝ የራሱን አዲሱን ስራ አዲሱ ስራም የሚወጣ ነው ከነባሩ በጥቂቱ ያስደምጠንና ሙዚቃውን እንጋብዛለን። ከሱ ሙዚቃ ስናስከትል ደግሞ የተለያዩ ቦታዎች ሄደን የእንኳን አደረሳችሁ መልዕክቶች እየተቀበልን ነበር። እሱንም እንጋብዛችኋለን። የአብስራ በመጨረሻ የእንኳን አደረሳችሁ መልዕክት ወይም ሌላ መልዕክት ካለ እድሉን እንስጥና እናጠቃል። እሺ ውድ የኢትዮጵያ ሕብረተሰቦች እንኳን ለጌታችን የትንሳኤ በዓል በሰላም አደረሳችሁ እያልኩኝ ከዛ በመቀጠል ደግሞ አሁን የማወጣው ሙዚቃ ወዳችሁ ፈቅዳችሁ እንድትሰሙልኝ ና አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ እየጻፋችሁልኝ የተሻለ ነገር እንድሰራ እንድታበረታቱኝ እፈልጋለሁ ቤተሰቦቼ። እናንተ እናንተንም እዚህ አክብራችሁ ስለጠራችሁኝ እግዚአብሔር ያክብር ልኝ መልካም በዓል ሁላችሁን፣ አመሰግናል። እናመሰግናለን። የአብስራ መልካም በዓል ላንተ። አመሰግናለሁ።